አዲስ የገባችሁ እንደሚባለው ሰብስክራይብ አድርጎ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጎ ቢያንስ ሰባት ሺህ ሰው ያየው ከሆነ ሰባት ሺህ ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። እሺ። እናቴ ይላል የማርያም ልጅ የሚባል እናቴ እና እኔ እህቴ ይዛን ከአንድ ሱቅ ወደ ሌላ ሱቅ ይዛን ትዞራለች ምን እንደፈለገች አላውቅም ከዛ የሆነ የስልክ መሸጫ ሱቅ እዛ ገባን እና ባል ሱቅ የልጅነት ባለ ሱቅ የልጅነት ፍቅረኛዬ ነው ኦኬ ከዛም ከልጅነት ፍቅረኛዬ ተያይዘን ሄድን ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ፣ ከዛም ከሌላኛው ጣቴ አደረግኩት፣ ይላል ሴት ነሽ ብዬ ገምታለው። የማርያም ልጅ ይላል በወንድ ጾታ ስላወራሹ ፍቅረኛ ስላልሽ፣ ያው ሴት ነሽ እና ይህ ህልም የብር ቀለበት ጥሩ አይደለም በህልም ማየት፣ አንደኛ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘው ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን ያየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የምጣው ዛርም ቢሆን ይችላል። እናትሽን ሲዞሩ ያየሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብያስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም፣ በአነጋገርም፣ በአላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ ማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት የጣት ቀለበቱ ላይ ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ፣ ያገናኘሽ እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከሱ ልጅ የመጣው ደግሞ እኔ እንደመንፈስ ማስበው ለምን ቀለበቱ ሰፍቷል? የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቀር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። ዋን ላቭ ይህን ቅድም ፈትችዋለሁ። ነው ሌላ ነው። በህልሜ ስልክ ተሰርቆ በጣም በጣም ያስፈልጋኝ እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማምላክ እማፍቅር፣ እማ ፍቅር ስል ስልኬን አምጥተው ሰጡኝ ያኔ ነቃሁኝ ይላል በህልም ስልክ ሲሰበር ስልክ ሲጠፋ ስልክ ማየት በአጠቃላይ ጸሎት ነው መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው መንፈሳዊ ኔትወርክ ማለት ነው ያን ደግሞ ማየት ስልኬ ተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል ወይም ደግሞ ጸሎት ጊዜ የለንም። ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠውን ጊዜ ሰርቀናል ማለት ነው፣ ወይም ዳይብሎች ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ፣ ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት የራስ ያልሆነ ሌላ ነገር ማለት ነው፣ መጽናኛ ወይም ያላስፈላጊ የሆነ ነገር፣ ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ሜይ ቢ ይጠቅማል ብለሽ ያሰብሽ ያሰብከው እንግዲህ ዋን ላይፍ ስለሚል ሴት ሁኚ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮኋለሁ ማለት በራስ ወደ ራስ መመለስ ማለት ነው። ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ የጸሎቶችን ማማረጥ እንደማለት ነው ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ምን ጸሎት ልጸልይ ውዳሴ ማርያም እሱንማ ከድሮ ጀምሮ ጸልይዋለሁ እ ታዲያ ውዳሴ ማርያም ምን ጸልይ ለውጥ ሳታመጪ ሌላ ነገር ለምት ይችላሉእና ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ አንድ ነገር ችክ ማለት ደግሞ አለ ይሄኛው ከዚህ ጋር አይገናኝም ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው ያንን እራሱ እምፈልገዋለሁ ማለት ጊዜ ሊኖረኝ ይገባል። ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይወልም የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ፣ ኧረ ተው ቆይ መምህር፣ እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ለሊት ከሰማይ ላይ ሰማይ የሚያክል ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ለማለት ፈልገች ነው፣ የሚያክል መስቀል ወደ እኔ እየመጣ ሲያበራር ልኝ ሲያባረረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል። ስሮጥ ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ህልም ነው፣ አሁን አድግ ያለሁኝ ይላል። አዎ መስቀል በህልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳዊ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድነው በህይወትሽ እንግዲህ ሴት ነሽ ትዕግስት ነው የሚለው ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ቀደማ ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽ እና ወይ ግን በልብሽ ሁል ጊዜ እግዚአብሔር እያሰብሹ ኃጢአትን የምትሰሪ ከሆነ ከሁን ከሁን ንሳ ገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ አልሰማ ስትዩ የሚከተልሽ መከተል ነው እና እንዳይቀስፈኝ እንዳይጎዳኝ ይቅርበለኝ በለኝ እንደ ጌታ አንድ ቀን ንስሐ ገባበታለሁ ያልሽ የምትሰሪው ኃጢአት እንዳለን የሚያሳየው። መስቀልን ሲከተልሽ አንቺ ስትሻሹ ማለት የክርስቶስ ፍቅር አንቺን እንደሚፈልግሽ መዳን እንዳለብሽ እና በሆኑ ሰዎች ጸሎት በህይወት እንደቆየሽ ያም መስቀል የሚከተልሽ ወይም ያም እግዚአብሔር አንቺን የሚታገስሽ ስለሆኑ ሰዎች ሲል ነው እንጂ አንቺን እንደሰራሹ ቢሆን ኖሮ ምናልባት በህይወትም ላትኖሪ ትችይ ነበረ ማለት ነው። የሚል ነው። መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ነው ያልሺው። እንግዲህ ኬክ ነበረና ተደብቄ በጾም በላሁኝ ነው ያልሺው ስለዚህ በጾም ተደብቆ ኬክ መብላት እያወቁ መሳሳት ማለት ነው። እያወቁ መሳሳት እንደማለት ነው። ተግባባል? አዎ። እንግዲህ እንደዚህ አይነት ህይወት ውስጥ የነበራቸው ሰዎች ገብቶኛል ብላችሁ ምልክት አሳዩኝ። የማርያም ልጅ አንብቢዋለው ቴ ዛን አንድ ቀን ሱቅ መኪና ታምሜ ማለት ነው። መኪናዬን ሰው እየነዳ ሹፌሩ እየሳቀ ይህ መኪና የሱ ነው እያለ ለተሳፋሪዎች ይናገራል። እኔ ልክ ረዳት ከኋላ ተቀምጬ እየሄድኩኝ ልክ እንደረዳት ተቀምጬ እየሄድኩኝ ድልድይ ከፊት ለፊት ስለተሰበረ በሌላ መንገድ እንሄድ ገደል ነው ወንዝም አለ። እኔ ገደሉን ፈርቼ ወረድኩኝ፣ ለማለት ነው ወረድኩኝ። መኪናዋ ከነተሳፋሪው ተሻገረ፣ እኔ በእግሬ ተሻግሬ ቦታ እየመረጥኩኝ ባንንኩኝ ይላል። ጥሩ ነው። ታም ይላል። እንግዲህ ወንድ ይሁን ሴት አይታወቁም። ታም ሀይላ መኪና ስጋ ነው በመኪና እንግዲህ በዘመናችን አል የሚያሳየን መኪና ማለት እኛ በነፍሳችን የምንጎትተው ይሄ ስጋችን ነው በእኛ ስጋ ላይ ግን ሌላ የሚሾፍርብን አለ እንደ ረዳት ሆነ የቆጠርከው ወይም የቆጠር አንቺ መስኛ በወንድ ፆታ ላአውራው ትንሽ ወደ ወንድ የሚሄድ ስም ይመስላል በገዛ መኪናሽ በገዛ መኪናህ ረዳት ሆንክ ማለት በአንተ በገዛ ስጋህ ላይ የሚያዝብህ ሰው አለ ማለት ነው የሚያወራርጠ ነገር አለ። በተደጋጋሚ ነው ይላል። ወደ አያት ቤት ስትሄዱ የሚያሯሩጣችሁ ነገር ካለ የዛር መንፈስ ከጥንት የመጣ የዛር መንፈስ ነው። እናንተን አልፈለጋችሁም ማለት ነው። በጣም